አንድ ጊዜ እንዲሁ አንዱ መንደር ገብቼ ስለምን ያን ልትሰጠኝ ስትል በሰፌዱ ተንጠልጥሎ ውሻው ያንን እንጀራ ሊወስድ ሲል እኔ ደግሞ ውሻውንም የሴትዮዋን እጅ አንድ ላይ ጥርግ አረኳቸው። ውሻውን ምናምን እንግዲህ ታግየ ገባና አጥሩ በር ስደርስ እንደዚህ ስገባ በእንተ ማርያም ስለ መብርሃን እንላለው ማለት ነው። አቁፋዳ የመምራን የመምህራን ብቻ አይደለም፣ ከሌሊ ጀምር የጳጳሳት መሶብ ናት። አኩፋለ በእንተ ስማ ለማርያም ስለመምህራን ከርተው የአብነት ተማሪዎች ከናት ካባታቸው ተለይተው ለስጋ የሚስማማውን የላመ የጣመውን ትተው የነፍስ ምግብ የሆነውን ቃለ ወንጌል ለመማር ረሃቡንና ጥቡን በእግዚአብሔር ቸርነት እንደሚቋቋሙ ተማምነው የድንግል ማርያምን ስም ስንቅ አድርገው አቅፋዳቸውንና ኮፌዳቸውን አንጠልጥለው ቀያቸውን ትተው ያብነት ትምህርት ወደሚሰጥባቸው ደሰሳ ጎጆዎች እያቀናሉ። ባብነት ትምህርት ቤቶች የተለያዩ ፈተናዎች ቢገጥሙም የዕለት ጉርስ ማግኘት ፈታኝ ከሆኑ ጉዳዮች መካከል አንዱ ነው። በቀደመው ዘመን የአብነት ተማሪው በጉባኤ ቤቶች አቅራቢያ በሚገኙ መንደሮችን ተከፋፍለው በእንተ ስማ ለማርያም ስለ ማርያም እያሉ ቀድሞ ስንቅ ያደረጓትን የእቤታችንን ስም እየጠሩ ከምኑ ደጃፍ አኮፋዳቸውን ይዘው ይጠብቃሉ።

የአብነት ትምህርት ቤት መሶብ ማለት ነው። የተለመነውም የተዘከረውም የተገኘው ሁሉ በአኩፋዳ መሶብነት ይቀመጥና ከዚያ በኋላ ከዚያ ካኩፋዳ እየወጣ በሰኔል በሰሌል ላይ ተዘርግቶ ይበላል። ስለዚህ አኩፋዳ የመምህራን የመምህራን ብቻ አይደለም፣ ከሌሊት ጀምሮ የጳጳሳት መሶብ ናት። አኩፋዳ የሊቃውንት መሶብ ናት። አኩፋዳ የገዳማት አበምኔቶች፣ የቀሳውስት፣ የዲያቆናት፣ የመነኮሳት ምክንያቱም ቅኔ ቤት ገብቶ ካልተማረ፣ መጽሐፍ ቤት ገብቶ ካልተማረ፣ አቋቋም ገብቶ ካልተማረ፣ ድጓ ካልተማረ፣ ዜማ ካልተማረ፣ ዝማሬ መዋሥዕት ቅዳሴ ካልተማረ፣ ምሁር ስለማይባል በእነዚህ አብነት ትምህርት ቤቶች የተሳተፈ ሰው ሁሉ አኩፋዳ ይዞ በአኩፋዳ መሶብነት ያልተመገበ ስለሌለ እቺ አኩፋዳ ስሟም መዝገበ ወርቅ ነው የምትባል እነዚህ የአብነት ተማሪዎች ሁሩ ወመሐሩ የሚለውን አምላካዊ ቃል ለመፈጸም በጉባኤ ቤቶች ተገኝተው ከሊቃውንት እግር ስር ተቀምጠው ሰማያዊ ምግብ በዚሽ ደሳሳ ጎጆ አበባ እንደሚቀስም ንብ ቃል እግዚአብሔርን ይመገባሉ። ለአብነት ተማሪዎች በእንተ ስማ ለማርያም ስለ እመቤታችን የሚለው ቃል ሁሉ ነገራቸው ናት። በእንተ ስማ ለማርያም ማለት ዳቦ ቆሎም ናት፣ ሽምብራም ናት ወይንም ደግሞ ፍየል አርዶ ባለጸጋ እንደሚበላ እኛም ደግሞ በእንተ ማርያም ማለት ሁሉን ነገር አጠናቀቀና ማለት ነው። ያብነት ተማሪዎቹ ለተመረጡበት ክብር እስከሚበቁ ድረስ በብዙ ውጣ ውረድ ውስጥ ሆነው መከራውን ያሳልፋሉ። እንግዲህ ከመጣጠቂያ በታች ውሻ የጨረሰው አካል ነው፣ ያዝ ነው ግማሽ አካል ነው። አንድ ጊዜ እንዲሁ አንዱ መንደር ገብቼ ስለምን ያን ልትሰጠኝ ስትል በሰፌዱ ተንጠልጥሎ ውሻው ያን እንጀራ ሊወስድ ስል እኔ ደግሞ ውሻውንም የሴትዮዋንም እጅ አንድ ላይ ጥርግ አረኳቸው። አሁን ውሻው ስቅቅ ቅብሎ አለቀሰ፣ ጮኸ። ወንድየው በጣም ወጣ። ምንሽሩን አቀባብሎ ሊመታኝ መጣ። ሴትዮዋ በእውነት ቁስሏን ሳታይ ውሻው ነው የበላኝ፣ የሰው ደም አታፍስ፣ አዎ ውሻው ነው የበላኝ፣ ውሻው ነው የበላኝ ብላ ያን ማንገቻውን ጠፍሩን ይዛ እኔን ባይኗ እንዲጠቅሳ ጥፋ ሂድ አለችኝ። ያብነት ተማሪው ከመመናና ጥር ስር ሆነው የምዕመናኑና የአብነት ተማሪው መግባቢያ ቋንቋ የሆነችውን ድምፅ ያሰማሉ። በእንተ ስማ ለማርያም ስለምብራን የሁለቱም መገልገያ ዘላለማዊ ስንቅ የሆነችው እመቤታችንን ለተማሪው ቀድሞ ዕውቀትን ፍለጋ ከቀዮት ተሰደደው ተሜ የማታራቱን ያስገኝለታል። ምዕመናንም ለተማሪው በእምነት ሆነው የሚመጸውቱት የመንግሥተ ሰማያት መግቢያ ቁልፍ ቀድመው ያዘጋጁበታል እንደ ባህልም፣ እንደ ታሪክም፣ እንደ እምነትም ሆኖ የሚቆጠር ነው። እነዛ ምእመኖቹም ብዙ ይገለገላሉ፣ ተማሪዎቹም ይገለገላሉ። እንደገና አንድ መምህር ቀጥረው ሞቶ ተማሪ በነጻ ያገለግላቸዋል ማለት ነው። ያን ቤተክርስቲያናቸውን የሚከፍሉ ለአንድ መምህር ብቻ ነው። ያ ሁሉ ተማሪ ግን በነጻ ነው። በዛሽ ቁራሽ እንጀራ ብቻ ነው እና ህዝቡም እመቤታችንን ስለሚወድ ተማሪዎቹም የህዝቡ እመቤታችን ጋራ ያለው ፍቅር ስለሚያውቅ በእንተ ስማ ለማርያም ስለ ማርያም ብላችሁ ብሎ ነው ሰው የሚጠራው እና ስለዚህ ህዝቡም ሳይሰቀቅ ይዘከራቸው ነበር። የአብነት ተማሪው የእመቤታችንን ስም ከሚመኑ ደጃፍ ቆሞ

የተለያዩ ፈተናዎች ቢገጥማቸውም ዓላማ አድርገው የወጡበትን ትምህርት እንዳይቋረጥባቸውና የትምህርት ጊዜያቸውን እንዳይራዘም በጉባኤ ቤታቸው አቅራቢያ መንደሮች እየተዘዋወሩ ምእመናንን ለቁመተ ሥጋ የሚሆናቸው እንዲመጸውቷቸው ይለምናሉ። የአብነት ተማሪው ትምህርቱን ከዳር ለማድረስ በእንተ ሰማ ለማርያም እያለ ከምእመናን ደጅ ይገኝ እንጂ ሥራ ጠል ሆኖ አይደለም። ይህማ ቢሆን ኖሮ በየበረሃው እየተዘዋወረ እንዲሁም ሥራ ወደሚገኝባቸው ስፍራዎች በመሄድ ለመሥራት ባልተመኘ ነበር።